በዛች አስከፊ ምሽት ላይ ጃፓናውያን ወታደሮች የጠላትን ጦር ሽሽት ለመደበቅ ብለው የገቡበት ረግረጋማ ወንዝ ውስጥ ከጦርነቱ እየባሰ ገዳይ የሆነ ነገር ገጠማቸው። ሰላም ውድ የሉሲቲቭስ ቤተሰቦች፣ ይህ ራምሪ በተባለች ደሴት ላይ ከዘጠኝ መቶ በላይ በሚሆኑ የጃፓናውያን ወታደሮች ላይ የተፈጸመ በሰው ልጅና በተፈጥሮ መካከል የተከሰተ አሳዛኝና እውነተኛ ታሪክ ነው። በሰው ልጆች ታሪክ ውስጥ ከተከሰቱ አሰቃቂ ክስተቶች ውስጥ በቀጠፈው ሕይወትና ባወደመው ንብረት ብዛት የሁለተኛው ዓለም ጦርነትን የሚያህል አውዳሚ ጦርነት የለም ቢባል ማጋነን አይሆንም። ይህ የዓለም ሀያላን ሀገራት የወታደራዊ አቅማቸውን ተማምነው ዓለምን ለመቆጣጠር የከፈቱት ግጭት ብዙ አሰቃቂ ጦርነቶችን በማስከተሉ ለብዙ ዜጎች ሞት ምክንያት ሆኗል። ታዲያ ከጦርነቱ ተሳታፊዎች መካከልም በግንባር ቀ ደምነት ከሚጠቀሱ ሀገራት መካከል ጃፓን አንዷ ስትሆን ጥጋብ አላስቀምጥ ብሏት ከምዕራባውያን ጋር በመጎራበጥ በገባችበት ጦርነት ብዙ ውድመትን እንዳስተናገደች ዓለም ያወቀው ፀሐይ የሞቀው እውነታ ነው። ታዲያ እኛም ለዛሬ ታሪክን የኋሊት ብለን ስለዚህ ልናወጋችሁ የፈለግ የፈለግነው በዚህ ጦርነት ወቅት የተፈጠረን አንድ እውነተኛ ታሪክ ሹክ ልንላችሁ ስለፈለግን ነውና

ጊዜው በፈረንጆቹ 1940ዎቹ መጨረሻ አካባቢ ነበር። አንድ ሺህ የሚጠጉ የጃፓን ወታደሮች በቀድሞዋ በርማ ባሁኗ ደግሞ ማይናማር እያሉ በሚጠሯት ምድር ላይ በምትገኘው የቤንጋል ባህረ ሰላጤ ላይ ባለችው ራምሪ በምትባል ደሴት ላይ ሰፍረው ይገኙ የነበር ሲሆን ታዲያ የእንግሊዝ ጦርም ለአየር ኃይል ማረፊያ ይሆናቸው ዘንድ ይህችን ደሴት አጥብቀው መቆጣጠር ይፈልጉ ነበርና ግዛቱን በጠላትነት ከፈረጇቸው ጃፓን ጦር ቁጥጥር ስር ለማውጣት በባህር ኃይል መርከቦቻቸው ድንገተኛ ኦፕሬሽን በማካሄድ ቦታውን ለመቆጣጠር ከባድ ውጊያ በጃፓን ሰራዊት ላይ ከፈቱ። በጦርነቱ ጅማሩ ላይም ጃፓናውያኑ በደሴቲቱ ጫፍ ላይ ሆነው ደሴቲቱን ላለመልቀቅ ከባድ ትግል ቢያደርጉም ከ6000 በላይ ወታደሮችን ለታጠቀችውና ጠንከር ያለ የባህር ኃይል ይዛ ለመጣችው እንግሊዝ ግን የጃፓንን ጦር እያሳደዱ ድባቅ መምታት ለሷ ቀላል ነበርና ከባድ የጦር አለንጋዋን በጃፓን ጦር ላይ ታሳርፍባት ጀመር። ይህን ጊዜ የጃፓን ጦርም መሸነፉ እውን እየሆነ ሲመጣ ወደኋላ ማ እንደ አማራጭ በመውሰድ መሸሻቸውን ተያያዙት። በዚህም ታዲያ የእንግሊዞች ጦር ወደ ደሴቲቱ እየቀረበ ሲመጣ፣ በአንጻሩ በቁጥር ትንሽ የነበሩት የጃፓኖች ጦር ደግሞ በቀላሉ እጅ መስጠት ከሞት የከፋ ምርጫ ስለሆነባቸው በቀላሉ እጃቸውን ለመስጠት ፈቃደኛ አልነበሩምና የራሳቸውን የጦር ውሳኔ ለመወሰን ይገደዳሉ። ለዚህም ምክንያታቸው ደግሞ በጃፓናውያን የጦር ህግ መሰረት ለጠላት እጅን ከመስጠት ሞትን መምረጥ ግዴታ ሲሆን ይህም በጥንት የጃፓን ተዋጊ በነበሩት በሳሙራይ ዘመን የነበረ የቡሺዶን ህግ ነው። በዚህ መሰረት ታዲያ በደሴቲቷ ላይ በእንግሊዝ ወታደሮች ለመያዝ ጥቂት የቀራቸው የጃፓን ወታደሮች እጃቸውን አሳልፎ መስጠት የማይታሰብ ነበርና አንድ ነገር ለማድረግ ይወስናሉ። ታዲያ ይህን ጊዜ ነበር አሳዛኑ የጃፓናውያን ወታደሮች የመጨረሻ መጀመሪያ የሚጀምረው። በዚህ አስከፊ ጊዜ የበላይ የጦር አዛዣቸው ወታደሮቹን እንግሊዞች አፈሙዝ የታደግ ዘንድ በአስቸኳይ ወደ ደሴቱ መሃል ወደሚገኝ የጦር ክፍል እንዲያመሩ ትዕዛዝ ያስተላለፈ ሲሆን ምንም እንኳን ይቺ ትዕዛዝ ወታደሮቹን ከእልቂት ለመታደግ ቢሆንም የኋላ ኋላ ግን ብዙ መዘዞችን ይዛ መምጣት ጀመረች። ወታደሮቹም አፍንጫቸው ስር የደረሰውን የእንግሊዝ ጦር ሽሽትና ያለቃቸውን ትዕዛዝ ተከትለው ወደ ደሴቱ መሃል ለመድረስ እጅግ በጣም ፈታኝ በሆነ መንገድ ማለፍ ነበረባቸው። እና ረጅሙን በመርዛማ አባቦች እና ጊንጦች የተሞላውን የራምሪ ጭቃማ የጫካ መንገድ አልፈው ለመሄድ ተገደዱ። እዛን በሞት ሽረት ሰዓት ግን ለእንግሊዛውያን እጅ አንሰጥም ብለው ወደኋላ ላፈገፈጉት የጃፓን ወታደሮች የሚጠብቃቸው ፈተና ይሄ ብቻ አልነበረም። ይልቁንም በመቶች በሚቆጠሩና በተራባዞች የተሞላውን የራምሪ ረግረጋማ ወንዝ ማቋረጥ ግድ የሚላቸው ሲሆን ጉዞአቸውንም ወደ አስፈሪ ቅሸት የቀየረውና ታሪክ የማይረሳውን እልቂት የተፈጠረው ይህን ጊዜ ነበር። በዚህ ፊልም በሚመስል እውነተኛ የሞት ሽረት የደሴቲቷ የወታደሮች ድብብቆሽ ውስጥ ከዘጠኝ መቶ በላይ ከሚቆጠሩ የጃፓን ወታደሮች መካከል አስቸጋሪውን የሞት መንገድ አልፈው በህይወት መትረፍ የቻሉት ሀያ ወታደሮች ብቻ እንደሆኑ የእንግሊዛውያን የታሪክ መዛግብት ይናገራሉ። በርግጥም ክቡር የሆነው የሰው ልጅ እንደ ቀልድ በአንድ ጫካ ውስጥ ያውም በሺዎች የሚጠጉ ሰራዊቶች ለአዞዎች ድግስ እንደ በሬ ተጥለው ህይወታቸው አለፈ የሚለውን እውነታ አለማመን ለማመን የሚከብድ ቢሆንም ታሪክ ግን በዚህ መልኩ ይህንን አሳዛኝ ክስተት ሰድሮ አስቀምጦታል። ታዲያ በሚስጥራዊው የራምሪ ደሴት ላይ የአዞ እራት የሆኑት ምስኪን የጃፓን ወታደሮች እልቂት ጀርባ የነበረው አሳዛኝ ታሪክ ይህ ነው። በረሃብና በዋጥም የደከሙት የጃፓን ወታደሮች ደሴቱን ከዋናው መሬት የሚለየውን ሰፊ ባህር በመዋኘት ለመሻገርና እንግሊዛውያኑን ለማምለጥ ሲሞክሩ ነበር። ለቀናት ከፍተኛ የተኩስ ድምፅና ጫጫታ ሸሽተው በረሃብ በባህር ውስጥ የከተሙትን በርከት ካሉ የተራቡ አዞዎች ጋር የተገጣጠሙት እነዚህ አዞዎችም እስከ 7 ሜትር ርዝመት ሊደርሱና እስከ 450 ኪሎ ግራም ሊመዝኑ የሚችሉ ሲሆን አንድ ጠንካራ 80 ኪሎ ግራም የሚመዝን ሰው በጥቂት ደቂቃዎች የአንድ ጊዜ ማዳቸው ሊያደርጉት ይችላል። በዚህም ከጎሽ እስከ ሻርክ አሊያም ደግሞ በባህር ውስጥ የተገኙን ማንኛውንም የሚበላ ነገር ከመመገብ ወደኋላ የማይሉት የራምሪ ደሴት አዞዎች በድንገት እጅ አንሰጥም ብለው ከእንግሊዝ ጦር ሸሽተው ከመጡት በርከት ያሉ ጃፓናውያን ወታደሮች ጋር ልክ ባህሩን በዝግታ ሲሻገሩ እዛው ባህር ውስጥ ይገጣጠማሉ። በሰዓቱም እነዚህ ደም ሸተታቸው አዞዎች ድንገት ከተፍ ብለው ያገኟቸውን በድካም የዛሉ ወታደሮች ላይ በጣም አሰቃቂውን እልቂት በጨለማ ውስጥ ፈጸሙ። አሳዛኞቹ ወታደሮችም አንድ በአንድ በጨካኝ አዞዎች መታደን ጀመሩ። አንዳንድ የታሪክ መዛግብት በጊዜው የነበሩን ክስተት ሲያስረዱ በዛን ምሽት የገጠማቸው አደጋ በጣም የከፋ እንደነበር የሚያስነብቡ ሲሆን እጅግ ሲበዛ ዘግናኝ በነበረችው ያቺን ሌሊት በእንግሊዝ ጥይት ከሚቆሉት የጃፓን ወታደሮች መካከል አምልጠው የተበተኑት ብዙዎች እጅግ በጣም ብዙ በሆኑት የአዞዎች መንጋጋ ውስጥ እንደገቡና የቆሰሉ ሰዎችም በስቃይ ውስጥ ሆነው ሲጮና አዞዎች የሰውን ስጋ በልተው ጠግበው ሲያሰሙት የነበረው ድምፅ በምድር ላይ የማይደገም የመከራ ገሃነም ይመስል ነበር ሲል ይህን ጊዜ ቦታው ላይ የነበሩ ሰዎች ጽፈዋል። እንደ ዘገባው ከሆነ ቅዠት ከሚመስለው እልቂት በኋላ ሃያ የጃፓን ወታደሮች ብቻ በሕይወት ተርፈው ለማይቀርላቸው ምርኮኝነት የተዳረጉ ሲሆን ይህም የታሪክ ተመራማሪዎችን መላው የጃፓን የጦር ሰራዊት በአዞች መንጋጋ ውስጥ እንደሞቱ እንዲያምኑ አድርጓቸዋል ቢባልም አንዳንድ ተመራማሪዎች ግን በዚህ ጉዳይ ላይ ሌላ የተደበቀ እውነት አለ በማለት ሲሞግቱ ይስተዋላል። ያም ሆነ ይህ ግን እነዚህ አደገኛ የዱር እንስሳት የሆኑት ባለ አስፈሪ ጥርሶቹ አዞች በአማካኝ በዓመት አንድ ሺህ ሰዎችን ሊገድሉ እንደሚችሉ ጥናቶች የሚያሳዩ ሲሆን ስለዚህ እነዚህ አደገኛ እንስሳት የታመሙ፣ ተስፋ የቆረጡና የደከሙ ወታደሮችን አግኝተው በዝምታ ያሳልፏቸዋል ማለት መቼም የዋህነት ሲሆን እነዚህ የደከሙ ምስኪን ወታደሮች ለእነሱ በቀላሉ የሚታደኑ ምግብ ይሆናሉ። እነዚህ አዳኞች በምሽት በጣም ንቁ አዳኞች ሲሆኑ፣ ታዲያ ይህ በራምሪ ደሴት ላይ በጃፓንና በእንግሊዝ ወታደሮች መሃል በነበረው ውጊያ ወቅት ተከሰት የተባለው አሰቃቂ ኩነት ዛሬም ለብዙዎች እንቆቅልሽ እንደሆነ ቀጥ ነገሩን አሳዛኝ ካደረጉ ነገሮች መካከል ወታደሮቹ ለማምለጥ በገቡበት ረግረጋማ ወንዝ ውስጥ ነበሩ የተባሉት አደገኛ አዞዎች በተፈጥሯቸው እጅግ በጣም አደገኛና ገዳይ ከሆኑ እንስሳት መካከል ሲሆኑ እንኳን ደም እየፈሰሰው ደግሞ የሚያጣጥር ወታደር አግኝተው ቀርቶ እንደ ታዋቂው አዞ አዳኝ ስቲቭ ኢርዊን ያሉ ለብዙ ዓመታት እነዚህን እንስሳት የማደን ልምድ የነበራቸው ባለሙያዎች እንኳን ሳይቀር የዚህ አደገኛ ባላስፈሪ ጥርስ የዱር እንስሳ ተጠቂ ሆነዋል። እናም ዓለም አቅሉን ስቶ ከማመዛዘን ሚዛን ጎድሎ በግልፍተኛ መሪዎች ግፊት እየተነዳ የገባበት ሁለተኛው የዓለም ጦርነት ምንም እንኳን ካበቃ ብዙ አስርት ዓመታት ቢያልፉም ዛሬም ድረስ ለዓለም ሚስጥር ከሆኑ አነጋጋሪ ታሪክ የማይዘነጋቸው ክስተቶች አስቀምጦልን ያለፈ ሲሆን እኛም ለዛሬ ከነዚህ አይረሴ ታሪኮች መካከል በወቅቱ በርማ ተብላ ስትጠራ በነበረችው በአሁኗ ማይናማር ላይ በጃፓን ወታደሮች ላይ ስለተከሰተው አሰቃቂ በአዞ የመበላት አደጋ ያቀረብንላችሁ ቪዲዮ በዚህ ላይ አበቃ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸርቆዩልን